ይሄ በህዝብ ዘንድ ውድቅ ሲሆን ጊዜውን የማይመጥን ተገቢነት የሌለው እነሱም መሬት ላይ የሌሉ ትግሉንም ጭምር እንደማያውቁት የአማራን ህዝብ ስነልቦና ጭምር እንደማይረዱት ፋኖነትን እንደማያውቁት ጭምር ህዝቡ ቁጣውን ሲገልጽባቸው ሂደቱን የካዱበትን ማብራሪያ እና ያስተባበሉበትን መንገድ ደግሞ መግለጽ ይቻላል። የሚሉት የሰብአዊ እርዳታን በተመለከተና የአማራን ትግል በተመለከተ ነው እና ለአማራ ህዝብና ለአማራ ትግል አዎንታዊ አስተዋጽኦ ለማበረከት ነው የተገናኘ ነው የሚል ማብራሪያ፣ የክህደት ማብራሪያ ሰጥቷል። ይሄ እርስ በርሱ የሚጣረስና የማይመስል ነገር ለሚስትህ አትንገር አይነት ማብራሪያ ነው። ከብልጽግና ተወካዮችና ከአፍሪካ ህብረትና የኢጋድ ሰዎች ጋራ በሰብአዊ እርዳታ እና በአማራ ትግል ጉዳይ በፋኖ የትግል እንቅስቃሴ ጉዳይ ምን አይነት ምክር ነው የሚመከረው? የሚለው ጥያቄ ስለሆነ፣ ስለዚህ መደምደሚያው ምንድን ነው? ድርድር ለማድረግ እንደውም ቆየት ብሎ እየወጡ ያሉ መረጃዎችና ማስረጃዎች እንደሚያሳዩት ከኢትዮጵያ ውጭ በሶስተኛ ወገን ጣልቃ ገብነት ሶስተኛ ሀገር ላይ ድርድር ለማድረግ ቀኑ እንደተቆረጠ ጭምርና ቅድመ ሁኔታዎች ከግምት ውስጥ ያስገቧቸው ቅድመ ሁኔታዎች ተቀባይነት እንዳገኙ በብልጽግና ብልጽግና የሚያመጣቸው ቅድመ ሁኔታዎች እና አቶ እስክንድር ዘንድ ተቀባይነት እንዳገኙ እና ተማምነው እንደተለያዩ እና ቀን ሁሉ እንደተቆረጠ ነው ሁኔታዎች የሚያመለክቱ። ስለዚህ ወደዚያ ነው የሚሄዱት ማለት ነው። ጠቅላላ ሁኔታው ይህን ይመስለው። ስለዚህ የአማራን ጥያቄዎች ከግምት ያላስገባ የአማራ ህዝብ ለምን ጠመንጃ አንስቶ ይህን ሁሉ መስዋዕትነት እየከፈለ እንደሆነ ያልተገነዘበ የአማራ ህዝብ የፖለቲካ ጥያቄ ምን እንደሆነ ከግምት ውስጥ ያላስገባ የርስት፣ የፍትህ፣ የእኩልነት፣ የኢኮኖሚ ተጠቃሚነት ጥያቄዎችን ያልተገነዘበ፣ ሚዛን ውስጥ ያላስቀመጠ እና ባለፉት ከግማሽ ክፍለ ዘመን በላይ በአማራ ህዝብ ላይ እየደረሰው እና አሁንም እየደረሰ ያለው ስርዓታዊ ጭፍጨፋ መቆሚያ መንገዱን በውል ያልተገነዘበ ነው። ይሄ መንገድ ስለዚህ በዚህ ነው የሚገለጸው። ሌላው ትልቁ መነሳት ያለበት ነጥብ ምንድን ነው? በመጀመሪያ ስለ ቴክኒካል ኮሚቴ ፎርም ስላደረጉበት ነገር በሚዲያ በአብራሩት ነገር ላይ ዘጠና ፐርሰንት የሚሆነው የፋኖ ሀይል የኛ ነው የሚል ማብራሪያ ሰጠዋል። እስክንድር እንግዲህ የት እንዳለ ዘጠና ፐርሰንቱ ፌስቡክ ላይ ነው ወይስ ቴሌቪዥን ላይ ነው ወይስ ሌላ ፕላኔት ላይ ነው የት? ወይስ ከአማራ ክልል ውጪ ነው የሚለው ኢንቨስቲጌሽን ይጠይቃል። እና ብቸኛ የኃይል አማራጭ እነሱ እንደሆኑ አድርገው ነው ያመጡት አንድ። ይሄ ፍጹም የተሳሳተና ህዝባችንንም ዓለም አቀፉን ማህበረሰብ የሚያደናግር ጭምር ነው። ስለዚህ በህዝብ መስዋዕትነት፣ በህዝብ ትግል፣ በአማራ የህልውና ተጋድሎ፣ በአማራ የህልውና መስዋዕትነት ላይ በዚህ የጨለማ ዘመን ላይ ርካሽ የፖለቲካ ሸቀጥ ለመሸቀጥ የሚደረግ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ሂደት ነው እና ይሄ በዚህ ነው የሚገለጸው። ቋንቋ ይሄ ነው። ሁለት ነገር ነው እዚህ ጋ የመጀመሪያው በተለይ ጎጃምን ማስተካከል የሚለው የቅድመ ሁኔታቸው አካል ወደ ዋናውና ትልቁ ድርድር ለመሄድ አንድ ጎጃም ላይ የሳቦታ ጅጆችን በማስገባት የአማራ ፋኑ በጎጃምን መጥለፍ የሚል ስትራቴጂክ አካሄድ የመሄድ እቅድ ይመስላል በእነሱም በስርአቱም በኩል። ስለዚህ ጎጃም ላይ ጠለፋ በማካሄድ በአመራሮች ላይ በአባሉም ላይ ብሽታን የሚፈጠር ነገር ወይም የውስጥ ግንኙነትን በመፍጠር በሳቦታጅ የጎጃምን አደረጃጀት በተወሰነ መንገድ እጃቸውን አስገብተው ወደ እነሱ የመውሰድ ሳቦታጅ እቅድ ይመስላል። አንድ ሁለተኛው፣ ጎጃም ላይ ከመቼውም ጊዜ በተለየ የሀይል ጫናን በመፍጠር የአማራ ፋኖ በጎጃምን አደረጃጀቶች የማዳከምና በሀይል ጥቃት ሰንዝሮ ደካማ በማድረግ ተገደው እነሱ በሚፈልጉት መንገድ የአማራ ፋኖ በጎጃም አመራሮች ወደ ድርድር እንዲመጡ እናደርጋለን የሚል የጋራ ውል ይመስላል። ይሄ በተጨባጭም እንደዚያ ነው የሚያሳየው። አሁን ለማብራራት ያክል የአማራ ፋኖ በጎጃም በሳንቲም የሚገዛ በርካሽ የፖለቲካ ሸቀጥ የሚታለል በስልጣን ወይም በሌላ ጥቅማ ጥቅም መደለያ የሚገታ ወይም መንገዱን የሚያቆም አመራርም አባልም የለበትም። የድርጅቱም አላማ ከዚህ የወጣ ከዚህ በጣም በእጅጉ የራቀ ነው። ይህ ዘመን ከታለፈ በጣም ቆይቷል። ስለዚህ የሳቦታጆች ከእንግዲህ ጎጃም ላይ አይሰሩም፣ አይሆንም። አሁን ዝግ ነው በሩ፣ ዝግ ነው ፖለቲካችን። ለዚያም ነው ቀድሞ የማህበራዊ ሚዲያ ዘመቻ በተከፈለቻቸው በኩል ሲያላዝኑ የነበሩት ለዚያም ጎጃም ላይ አመራሩን ካባሉ ጎጃም የአደረጃጅት መሪዎችን ከአባላት ማህበረሰቡን ከፋኖ አመራሮች ለማጣላት ለማራረቅ በሚል የተጀመረ ፕሮጀክት ነው። የሁሉ ጫጫታ የምታየው በአመራሮች ላይ የተከፈተው ዘመቻ የዚህ አካል ነው። የሳቦታጅ አካል ነው። የታለፈ ጉዳይ ነው። ጃንክ እኛ ጋ አይሰራም። ሁለተኛው የሀይል ጫናን በመፍጠር ጎጃም ላይ በተለይ መሪዎችን በመምታት መንገውን በትነን ወደምንፈልገው የፖለቲካ መንገድ እንወስደዋለን የሚል እቅድ ነው። ይሄ የጋራ እቅዳቸው ነው። ይህም ከዚህ በፊትም ሶስት አራት ጊዜ ሞክረውት ያልተሳካላቸው። ወደፊትም የማይሳካ ፈጽሞ የማይሳካ እነሱ ግን የሚሞክሩት በቅርብ ጊዜ የሚሞክሩት እቅዳቸው ነው። የሀይል ጫና መፍጠር አሁን ጎጃም ውስጥ የናብይ ክፍለ ጦሮች እና እዞች ብዛት በቁጥር አልገልጽለን። ስንት ፐርሰንቱ ሀይል አለ? ምን ያህል ጀነራሎች ጎጃም ውስጥ አሉ? ስንት ጊዜ የድሮን እና የጀት ጥቃት ፈጽመዋል? ስንት ንጹሐን እንገለዋል? ስንት ቤቶችና ንብረቶችን አውድመዋል? የሚለው ወደፊት በጥናትና ምርምር ላይ ተመስርተን ተቋማዊ በሆነ መንገድ ይዘን እንወጣለን እንጂ እንዲህ በአጭር ጊዜ የሚገለጽ አይደለም። ስለዚህ የሀይል ጫና በመፍጠር አመራሮችን ጭምር በማጥፋት መንገዱን ወደፈለግነው የፖለቲካ መንገድ እንወስደዋለን የሚል ሁለት አይነት ይሄ ነው አካሄዳቸው። ይሄም አይሰራም። ስለዚህ ሁለቱ እና ጎጃም ማስተካከል የሚለው ይህዚህ የሁለቱ የሳቦታጅ እና የኃይል ጫና መፍጠር የሚል የጋራ እቅድ መሆኑን ትገነዘቡት ነው። ድርድር አንጠላ፣ ግን አሁን የኛ ድርጅት ድርድር የማድረግ ማንዴት አለው ወይ? የአማራ ፈኖ በጎጃም ወይም አምስቱ ጥምር መግለጫ ያወጣ ነው የአማራፋኖ ፋኖ በጉጃ አንድነት፣ በጎንደር የአማራ፣ በወሎ የአማራፋኖ ፋኖ፣ በሸዋ እና ቢዛሞ እዞች አምስቱ ድርጅቶች የመድራደር አሁናዊ ማንዴት አላቸው ወይ? ስቴጁስ እዚያ ላይ ነው። ትግሉ ስቴጁ እዚያ ላይ ነው ወይ ጊዜው አሁን ነው ወይ የሚለው ማብራሪያ መስጠት አለበት፣ ማብራሪያ ማግኘት አለበት። ድርድር በየትኛውም ዓለም አቀፍ ኮሚኒቲ በየትኛውም ዓለም አቀፍ ኢንስቲቱሽን ውስጥ የሚደገፍ አንደኛው የፖለቲካ ፍላጎትን ማስፈጸሚያ መንገድ ነው። አንደኛው ተፋላሚ ኃይሎችን ወደ ሰላም አማራጭ የሚያመጣ መንገድ ነው እ ይህን አልጠላ ነው። ግን ህዝባችን ከከፈለው አንጻር ዋጋ፣ አንድ የህዝባችን የዘመናት ጥያቄ ሁለት፣ ኢትዮጵያ ውስጥ አሁን እየመጣ ያለ የሀይል አክተር አለ። አዳዲስ ነባር ተዋና ያለ አዳዲስ የሀይል አክተር እየተፈለፈለ ነው። የሀገሪቱ የፖለቲካ ሁኔታ በየቀኑ እየጦዘ ወደ ግለት ውስጥ እየሄደ ነው። እነሱን ከግምት ውስጥ ስናስገባና እኛ ደግሞ እዚህና እዚያ ሆነን ያለንበት ሁኔታ ስንገመግም፣ ምንም እንኳን ድርድር የሰላም አማራጭ ሆኖ እኛ የምንቀበለው ውስጣችን ላይ ያለ ቢሆንም፣ በዚህ መንገድ ግን አይደለም ድርድር የሚሆነው በዚህ መንገድ አይደለም። ስለዚህ እኛ ድርድር የምንጠላ አይደለ ሁነን አይደለም የተቃወም ነው እኛ ሰላም ጠርነን አለም የተቃወም ነው የተቃወም ነው ምን ነው ካልከኝ፣ የፖለቲካ ንግድን ነው የተቃወም ነው ትንሽም እንኳን የኃይል ፍላጎት ሳያሳዩ ትንሽም እንኳን በጠላት ላይ ዱላ ሳይሰነዝሩ ማህበራዊ ሚዲያ ላይ በሚደረግ ጫጫታ ኃይል ያለን በማስመሰል ታጋይ በመምሰል ራስን ወደ ፖለቲካ መሪነት የመውሰድ እንቅስቃሴን ነው የታገል ነው። ማስረሻ ሰጤው ጎጃም እዝ የሚባል እነዚያ እነማን ሚዲያ ላይ ያለ እዝ አለው? የት ነው ያለው ማስረሻ ሰጤው የጎጃም ድርጅት የት ነው ያለው? ማታ ማታ